ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገወጥ ስብከት ነው። ይህ ትምህርት የምናገኘው ኢትዮጵያ ውስጥ ብቻ ነው። ሀገር በቀል የሆነ ትምህርት ነው። እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ይህ በጣም የሚያሳዝን ንግግር። ለምን ባህሬ መለኮቱ ያቃጥሎ በላበት ይጠፋ ነበር ይላል። ኢየሱስ አምላክ ስለሆነ ነው መለኮቱ ያቀልጧል ያን ምግብ ከተባለ፣ ማርያም ታዲያ አምላክ አይደለች፣ መለኮት አይደለች። የማርያምስ ምንዋ ነው ምግቡን የሚያቀልጠው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ማርያም እንግዲህ የዓለም ቤዛ አይደለችም የሚለው ንግግር እንግዲህ በጣም እስከዛ ድረስ እያነጋገረ ይገኛል። በተለይም በዚህ ጉዳይ ላይ አቡነ እንድሪያስ የተሰኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ እንዲሁም ደግሞ የሊቃውንት ጉባኤ የበላይ ጠባቂ የሆኑ አባት በዚህ ጉዳይ ላይ የተናገሩት ንግግር አለ። እስቲ እሱን ንግግራቸው ላይ የተወሰነ ሪፍሌክሽን፣ መልስ ለመስጠት እንሞክር። በመጀመሪያ ደረጃ እንግዲህ ማርያም የዓለም ቤዛ አትባልም ብለው አቡነ ገብርኤል የተናገሩትን ንግግር ህገ ወጥ የሆነ ንግግር ነው በማለት ነው የተናገሩት። ከእሳቸው አንደበት ሰምተን እንመለስ። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው ለምን ህገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ። እንግዲህ ከቪዲዮ መስማት እንደቻል ነው። ማርያም ቤዛዊት አትባልም የተባለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገወጥ ስብከት ነው በማለት ተናገሩ። እንግዲህ አቡነ ገብርኤል ነው ይህ ንግግር የተናገሩት። ማርያም የዓለም ቤዛ አትባልም፣ ቤዛዊት ዓለም አትባልም የሚለው ንግግራቸውን በመያዝ አቡነ እንድሪያስ ይህ ንግግር ዓለም እየተነጋገረበት ነው አሉ። እውነት ነው ዓለም ሲባል ያው በመላው አገሪቱም ሆነ በኦርቶዶክሳዊያን ዘንድ፣ በኢትዮጵያውያን ዘንድ ይሄ የአቡነ ገብርኤል ንግግር እውነት ስለሆነ ነው ዓለም እየተነጋገረበት ያለው። ደግሞ እንደዚህ በጳጳስ ደረጃ እንደዚህ አይነት እውነቶች እየተነገሩ ስላልሆነ ነው ዓለም እየተነጋገረበት ያለው። እሳቸው አቡነ እንድሪያስ ምንድን ነው ያሉት? ህገ ወጥ የሆነ ስብከት ነው አሉ እና መስመር የሌለው ንግግር ነው አሉ። ወጥ ያልሆነ ንግግር የትኛው ነው ወጥ ያልሆነው ንግግር? ማርያም የዓለም ቤዛ አይደለችም የሚለው ንግግር መስመር የሌለው ንግግር ነው አሉ። እሺ እንደዛ ከሆነ ማርያም የዓለም ቤዛ ነች፣ ቤዛዊተ ዓለም ነች የሚለው ንግግር ከሐዋርያቶቹ ጀምሮ ሲወርድ ሲዋረድ የመጣ ትምህርት ነው ወይ ሐዋርያዊ ቅብብሎች አለ ወይ ብለን ብንጠይቅ፣ የለውም ነው። ካለውማ ማሳየት ትችሉ ነበር። በጣም ብዙ ቪዲዮ ተሰርቷል። ብዙ መምህራኖች ተናግረዋል። ብዙ ሊቃውንት ነን የሚሉ ሰዎች ተናግረዋል በዚህ ጉዳይ ላይ ማርያም ቤዛዊተ ዓለም ነች ለማለት ግን የትኛውም የትኛው መምህር የትኛውም ሊክ ከመጽሐፍ ቅዱስ አውጥቶ ማርያም ቤዛዊተ ዓለም ነች የሚል የሐዋርያቶቹን ንግግር ሊያሳይ አልቻለም ሊያሳይ አልቻለም። ስለዚህ መስመር የሌለው ንግግር የትኛው ነው የሚል ጥያቄ ማንሳት እንፈልጋለን። ሌላው አቡነ እንድሪያስ በዚሁ ንግግራቸው ላይ ምንድን ያሉት በቤተ ክርስቲያን በመላው በኢትዮጵያ ተነግሮ የማይታወቅ የአጋጣሚ ስብከት ነው አሉ። የአጋጣሚ ስብከት ነው አሉ። ተነግሮ ያውቃል፣ ተነግሮ ያውቃል። ማርያም የዓለም ቤዛ አይደለችም የሚለው ንግግር ተነግሮ ያውቃል፣ በኢትዮጵያ ተነግሮ ያውቃል። ምናልባት በጳጳስ ደረጃ በዚህ ልክ በዚህ ድፍረት ተነግሮ ላያውቅ ይችላል እንጂ ማርያም የዓለም ቤዛ አይደለችም የሚለው ንግግር አዲስ ንግግር አይደለም። እንደውም ማርያም የዓለም ቤዛ ነች፣ ቤዛዊተ ዓለም ነች የሚለው ስብከት ነው የማይታወቀው። በጥንታዊያን አብያተ ክርስቲያናት ዘንድ ይህ ትምህርት አይታወቅም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እቴ ነች ብላ ምጠራት እነ ግብፅ፣ እነ ህንድ፣ እነ ሶሪያ፣ እነ አርመን ማርያምን የዓለም ቤዛ ነች ቤዛዊተ ዓለም ነች በማርያም ንጽህና የኃጢአት ስሬትን እናገኛለን ብለው አስተምረው አያውቁም። ምክንያቱ ካላችሁኝ አንዱ ማርያም የዓለም ቤዛ ነች ብሎ ኦርቶዶክሳዊያን ሊቃውንት ከሚያስተምሩት ትምህርት መካከል ማርያም በንጽህናዋ በቅድስናዋ አማካኝነት ከእግዚአብሔር ዘንድ ይቅርታ እናገኝበታለን ብሎ ስለሚያስተምሩ ነው። እንደ አባ ጊዮርጊስ ዘጋስጫ አይነት አስተማሪዎች ስለዚህ የትኛው ኦሪየንታል ኦርቶዶክስ ነው በማርያም ንጽህና የኃጢአት ስርየት ወይም በማርያም ንጽህና ከእግዚአብሔር ዘንድ ይቅርታና ምሕረት እናገኛለን ብሎ የሚያስተምር? ኮፕቲክ እንዲ ታስተምራለች ወይ አታስተምርም? ማላንካራ የህንድ ቤተ ክርስቲያን እንዲ ታስተምራለች ወይ አታስተምርም? የሶሪያ ቤተ ክርስቲያን እንዲ ታስተምራለች ወይ አታስተምርም? የአርመን ኦርቶዶክስ ቤተ ክርስቲያን እንዲ ታስተምራለች ወይ አታስተምርም? ይህን በእርግጠኝነት መናገር እችላለሁ። አይ ታስተምራለች። በማርያም ንጽህና አማካይነት እግዚአብሔር ይቅር ይለናል። ዛሬም ማርያም ንጽህናዋን እያሳየች ቅድስናዋን እያሳየች ይቅር በላቸው እያለች ትጸልያለች። በእሷ ንጽህና አማካይነት የኃጢአ ስርየት ይቅርታ እናገኛለን፣ ማርያም ደግሞ የዓለም ቤዛ ነች ብሎ ያስተምራሉ። ኦሪየንታል ኦርቶዶክስ ከተባለ ይኸው ማስረጃ አሳዩን፣ ማስረጃ አሳዩን። ብዙ ጊዜ ኦርቶዶክሳውያን ምንድን ነው የሚሉት አባቶች ማርያምን ሁለተኛ ይቷ ሔዋን ይሏታል። ስለዚህ የዓለም ቤዛ ትባላለች የሚል የራሳቸውን ድምዳሜ ይሰጣሉ። እውነት ነው በቤተክርስቲያን ታሪክ ውስጥ የነበሩ አባቶች ማርያምን ሁለተኛ ይቷ ሔዋን ብሎ ይጠሯዋታል። እንዲህ ብሎ ስለጠሯዋት ግን ማርያም የዓለም ቤዛ ነች የሚል መደምደሚያ ሰጥተዋል ወይ ብንል አልሰጡም። የሰጠ አባት የለም። ይሄ ትምህርት ምናገኘው ኢትዮጵያ ውስጥ ብቻ ነው። ሀገር በቀል የሆነ ትምህርት ነው። ዓለም አቀፍ አይደለም። ትምህርቱ ሀገር በቀል የሆነ ኢ ክርስቲያናዊ የሆነ ሐዋርያቶች የማያውቁት የቀደሙም አባቶች ያላስተማሩት ህገወጥ ስብከት ነው፣ ማርያም የዓለም ቤዛ ነች የሚለው። ሌላው በጣም የገረመኝ ካቡነ እንድሪያስ ንግግር መካከል ስለ ማርያምና ስለ ኢየሱስ ክርስቶስ የተናገሩት ነው። እስቲ ከሳቸው አንደበት እንስማ። ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወይም እንትኒ ላይሌኪ ማለት ምን ማለት ነው እስኪ የተማራችሁ? አልብኪ ነውር ወይም እንትኒ ላይሌኪ ሶሎሞን አንጺኦ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባሕርየ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማቸዋል ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ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 እዳር የለም ቆሻሻ የለም በማለት ነው የተናገሩት። እንደው ምንድን ነው ያሉት? ከሰውነታቸው የሚወጣ ነገር የለም በላባቸው የወጣ ነበር። እንደ ፍጡራን አሉ። ተመልከቱ እንደ ፍጡራን። ማርያም እንግዲህ ፍጡር ነች። ግን ምን አሉ አቡነ እንድሪያስ? እንደ ፍጡራን እንደ እኛ እኛ የበላ ነው የጠጣ ነው ተለውጦ ይወጣል። ሌላው ደግሞ ለሰውነታችን ኃይል ይሆናል። እነርሱ ግን አሉ። እነርሱ የተባሉት ለማን ናቸው? ማርያምና ኢየሱስ እነርሱ ግን ሰው ለመሆናቸው ለማረጋገጥ ቢበሉም ቢጠጡም፣ ማርያም የምትበላው ሰው ለመሆኗ ማረጋገጫ እንደ ማሳያ ነው እንጂ ልክ እንደ ፍጡር ልክ እንደኛ ማርያም ስትበላ ከሰውነቷ የሚወጣ እዳር የለም ቆሻሻ የለም። በላቧ ነው የሚወጣው፣ የምትበላው ነገር በላቧ ነው እንጂ የሚወጣው፣ እንደ ኢየሱስ ከሰውነቷ የሚወጣ እዳር የለም ቆሻሻ የለም አሉ። ይሄ በጣም የሚያሳዝን ንግግር ነው። በፊት በፊት እንግዲህ እኔም በኦርቶዶክስ ቤተክርስቲያን በነበርኩበት ጊዜ ከጌታ ከኢየሱስ ክርስቶስ አምላክነት ጋራ በተገናኘ ኢየሱስ የሚበላው ምግብ ተቀይሮ እንደ እዳሪ ከሰውነቱ አይወጣም፣ ቆሻሻ አይወጣም። ለምን ከተባለ አምላክ ስለሆነ ጌታችን ኢየሱስ ክርስቶስ መለኮቱ ምግቡን ያቃጥሎ ነበር እንባል ነበር። ልክ ለዚህ ደግሞ የሚሰጠው ምሳሌ ቂቤ እሳት ላይ ብናስቀምጠው እንደሚቀልጠው ሁሉ እንደሚተነው ሁሉ ምግብም ኢየሱስ ሲበላ መለኮት ስለሆነ ውስጥ ያለው ምን ያደርገዋል? ያተነዋል፣ ያቀልጠዋል። ስለዚህ በላብ መልክ ነው የሚወጣው ብሎ ያስተምሩን ነበር። አሁን ላይ ግን ማርያም ተጨመረች። ማርያም የምትበላው ምግብ በላብ አማካይነት ከሰውነቷ ይወጣል እንጂ በቆሻሻ መልክ ከሰውነቷ አይወጣም አሉ። ተመልከቱ። ኢየሱስ አምላክ ስለሆነ ነው መለኮቱ ያቀልጧል ያን ምግብ ከተባለ፣ ማርያም ታዲያ አምላክ አይደለች? መለኮት አይደለች? የማርያምስ ምንዋ ነው ምግቡን የሚያቀልጠው? የሚል ጥያቄ እንጠይቃለን። ክሳኝቷ ውስጥ ያሉ ሊቃውንቶች ለማርያም የሚሰጡት ቦታ የአምላክነት ቦታ ነው። ምንለው ከዚህ ተነስተን ነው ያው እንደ ሌላው ፍጡር ማርያም የበላችው ምግብ ስትበላ ከሰውነቷ ዳሪ አይወጣም ከተባለ ማርያምን ከፍጡር ተርታ እያወጧት ነው። ሌላ በቃ ሌላ ነገር ነው እያደረጓት ያሉ። በዚህ በኩል አምላክ ነች እንዳይሉ አምላክ አይደለችም። በዚህ በኩል ደግሞ ከፍጡር ተርታ እንዳያረጓት ደግሞ ትምህርታቸው ይይዛቸዋል። ስለዚህ ፍጡር ያልሆነች፣ ፈጣሪ ያልሆነች የሆነች ሌላ አይነት ፍጥረት ወይም ሌላ አይነት ሰውነት አድርገው ነው የሚሰብኳት። እኔም ራሱ ግራ ገባኝ፣ ምን አይነት ቃል ለምንጠቅም። ምክንያቱም በኦርቶዶክስ የምትሰበቋ ማርያም ፈጣሪ አይሏትም፣ ቃል በቃል አውጥቶ ደግሞ ፍጡር ማለት ይከብዳቸዋል። ስለዚህ ምንድን ነው የሚያደርጓት? በቃ በሁለቱ መካከል ያለች የሆነ የተለየች አይነት ፍጥረት ነው የሚያደርጓት። ግን የመጽሐፍ ቅዱሷ ማርያም እንዲህ አይደለችም። ሉቃስ ወንጌል ምራፍ አንድ ላይ እንደምናነበው ድንግል ነበረች ይለናል። ሰው ምኗን ነው የሚያሳየው? እንዲሁም ቃሉን ባነባው ደስ ይለኛል የሉቃስ ወንጌል ምዕራፍ አንድ ላይ እንዲህ የሚል ቃል እናገኛለን ቁጥር 26 ላይ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ነው የሚለው ሰው መሆኗን ነው የሚያሳየው ለሰው ነው የታጨችው ለምን ሰው ስለነበረች ስሟ ማርያም ነበር በማለት ይናገራል ስለዚህ ማርያም እንደ ማንኛውም እንደ እኔና እንዳንተ ፍጡር ነች ሰው ነች በሰውነት ከኔ አትበልጥም ለምን እሷም ሰው ነች እኔም ሰው እንኳን ማርያም ይቅርና ጌታችን ኢየሱስ ክርስቶስ እንኳን በሰውነት ከኛ አይበልጥም ያለው አንድ ሰው ስለሆነ ሰውነት የሚባለው አንድ ነው በሰውነት አትበልጥም በክብር ኦፍኮርስ የጌታችን እናት ነች በሰውነት ደረጃ ግን ከእኛ ጋር እኩል ነች ስለዚህ እንደ ማንኛውም ሰው የምትበላው ነገር ከሰውነቷ ይወጣል ለምን ሰው ነች አይደለም ማርያም፣ ኢየሱስ ራሱ የሚበላው ነገር ከሰውነቱ ይወጣ ነበር። ምክንያቱም ሰው ነው። ይህን ንግግር የምናውቀው በሙስሊሞች ዘንድ ነው። ሙስሊሞች ምንድን ነው የሚሉት? ያው ክርስትናን ለማሳፈር ሲፈልጉ ያዋረዱ ሲመስላቸው፣ ኢየሱስ ክርስቶስ እንዴ ያው ሽንት ቤት ይገባ ነበር፣ አምላክ ከሆነ እንዴ ሽንት ቤት ይገባል? እኛ ሽንት ቤት የማይገባ አምላክ ነው ያለን እያሉ ጌታችን ኢየሱስ ክርስቶስ ላይ ያልተገባ ንግግር ለማዋረድ ሲናገሩ እንሰማለን። እኛ ደግሞ እንደዚህ ብሎ ሲናገሩን የኢየሱስን ፍቅር እናይበታለን፣ የአምላክን ፍቅር እንረዳበታለን። ያ ግሩም የተሰኘ አምላክ፣ የማይደፈር የተባለ አምላክ፣ ታላቅ የሆነ ጌታ ንጉሥ፣ እኛን ስለወደደ እኛን ለማዳን እኛን መስሎ መምጣቱ የባሪያን መልክ ይዞ መምጣቱ፣ ያ በዙፋን ላይ ያለ በሰማይ ላይ ያለ መላእክቶች የሚፈሩት መላእክቶች የሚሰግዱለት አምላክ ስለ እኛ ሲል በሰውነት መምጣቱ፣ ሽንት ቤት መግባቱ፣ አቤት ፍቅሩ ያሰኘናል። ፍቅሩ ነው የሚገባል። እንዴት ያለ ፍቅር ነው! ለዚህ ነው ሐዋርያው ጳውሎስ በኤፌሶ መልእክቱ ምዕራፍ 3 ላይ ሊታወቅ የማይችለውን የክርስቶስን ፍቅር ለማወቅ በርቱ ይላል። ከአእምሯችሁ በላይ የሆነውን የክርስቶስን ፍቅር ለማወቅ በርቱ ይላል። ወርዱ፣ ቁመቱ፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ በርቱ፣ ጸልዩ ይላል። ከአእምሯችን በላይ ነው። ስለዚህ አንዳንዶች ለማሾፍ ቢጠቀሙበትም፣ እኛ ግን የክርስቶስን ፍቅር፣ ለእኛ ያለውን ክብር እንረዳበታለንና የሚያሳፍረን ንግግር አይደለም። እሱ ሲያደርገው ያላፈረበት እኛን ለመናገር አናፍርም። እሱ እኛን ለማዳን ነው የባሪያን መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ ያደረገው በምድር ላይ የተመላለሰው፣ የበላው፣ የጠጣው። ስለዚህ እሱ እኛን ለማዳን ስለሆነ ያደረገው የእግዚአብሔርን ፍቅር ስለምናይበት ይህን ነገር ለመመስከር እኛ እውነተኞቹ ክርስቲያኖች አናፍርም። ደስ ብሎን እንናገራለን፣ ደስ ብሎን እንመሰክራለን። ምክንያቱም ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው ነው። ፍጹም ሰው ነው ስንል መቶ ፐርሰንት ሰው ነው እያል ነው። ፍጹም አምላክ ነው ስንል መቶ ፐርሰንት አምላክ ነው እያል ነው። ስለዚህ ልክ እንደ ሰው ከኃጢአት በስተቀር ሰው የሚያደርገን ነገር ሁሉ አድርጓል አድርጓል። ስለዚህ ይሄ የሚያሳፍረን ነገር አይደለም የሚያሳፍረን ነገር አይደለም። ማርያም የዓለም ቤዛ ነች ቤዛዊት ዓለም ነች የሚለው ንግግር ግን ሕገወጥ የሆነ ሐዋርያቶቹ የማያውቁት ኢ ክርስቲያናዊ ንግግር መሆኑን አስረግጠን መናገር እንፈልጋለን። የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ሕብረት ከሁላችን ጋር ይሁን።